እስከ የቤዝቦል ሜዳዎች የግንቦት ወር መግቢያ የ1961 የመጨረሻዎቹ ቀናት በአሜሪካ የኬንታኪ ግዛት ሌክሲንግተን በምትባል ውብ ከተማ ውስጥ አንድ ቤተሰብ በደስታ ሲጠባበቅ ነበር። ዩኒክ ክሉኒ ታዋቂ የቴሌቪዥን ጋዜጠኛ እና የዜና አቅራቢ እንዲሁም የኒና ብሮስ የቀድሞ የውበት ንግሥት ሁለተኛ ልጃቸውን ለመቀበል በጉጉት ሲጠባበቁ ነበር። በሜ ስድስት ቀን ጆርጅ ቲሞቲ ክሉኒ የሚል ስም የተሰጠው ህፃን ወደዚህ ዓለም መጣ። ከታላቅ እህቱ ኤድሊያ ወይም አዳ ጋር አብሮ ያድግ ነበር። ጆርጅ ያደገው በአብዛኛው ኬንታኪ ውስጥ ነበር። የቤተሰብ ታሪካቸው ከመገናኛ ብዙሃን ጋር የተቆራኘ ነበር። አባቱ ኒክ የኬንታኪ የዜና አውታር ትልቅ ስም የነበረው ሰው ነበር። አክስቱ ሮዝሜሪ ክሉኒ በሀገሪቱ ውስጥ ታዋቂ ዘፋኝና ተዋናይት ነበረች። ይህ ሁሉ የቤተሰብ ዳራ ጆርጅን ገና በልጅነቱ ከመገናኛ ብዙሃንና ከትወና ዓለም ጋር እንዲተዋወቅ አስችሎታል። የልጅነት ጊዜው በአብዛኛው በአባቱ የቴሌቪዥን ስቱዲዮዎች ውስጥ ብዙ ጊዜ በማሳለፍ የተሞላ ነበር። ከትምህርት ቤት እንደመጣ ወይም ቅዳሜና እሁድ የአባቱን ስራ ሲከታተል ከካሜራዎቹና ከብርሃን ጋር እየተላመደ ያድግ ነበር። ገና በአምስት ዓመቱ በአባቱ የንግግር መድረኮች ላይ ይሳተፍ ነበር። ይህም በካሜራ ፊት ለፊት የመሆንን ፍቅር ገና በለጋ ዕድሜው እንዲያዳብር አድርጎታል። ጆርጅ በትምህርት ቤት ብልህና ንቁ ልጅ ነበር። ከጓደኞቹ ጋር መጫወት ይወድ ነበር ነገር ግን በልጅነቱ ያልተጠበቀ እና ከባድ የጤና ችግር ገጥሞታል። በ1970 ዎቹ መጀመሪያ ላይ ገና በአስራዎቹ እድሜ ውስጥ እያለ ቢሊስ ፕላይስ በሚል በሽታ ተጠቃ። ይህ በሽታ የፊቱን አንድ ክፍል ለጊዜው ሽባ እንዲሆን አድርጎት ነበር። ለአንድ ልጅ በተለይም ገና ሰውነቱና መልኩ እየተፈጠረ ባለበት ወቅት ይህ በጣም ከባድ ፈተና ነበር። የክፍል ጓደኞቹ ያሾፉበት እንደነበር እና ብዙ ጊዜ ብቸኝነት እንደተሰማው በኋላ ላይ ገልጿል። ይሁን እንጂ ይህ አስቸጋሪ ጊዜ ጆርጅን ይበልጥ እንዲጠነክር አደረገው። ለራሱ ክብር መስጠትን፣ ውስጣዊ ጥንካሬውን ማግኘትና ሌሎች ሰዎች ስለ ራሱ በሚያስቡት ነገር ራሱን አለመወሰንን ተማረ። ከጊዜ በኋላ ሙሉ በሙሉ አገገመ። ነገር ግን ይህ ልምድ ለህይወቱና ለትወና ስራው ጥልቅ ግንዛቤ እንደሰጠው ይናገራል። የጆርጅ ታላቅ ምኞት ግን የቤዝቦል ተጫዋች መሆን ነበር። በሁለተኛ ደረጃ ትምህርት ቤት የቤዝቦል ቡድን ውስጥ እንደ ጥሩ ተጫዋች ይታወቅ ነበር። በሲንሲናቲ ሬድስ የተባለውን ታዋቂ የቤዝቦል ቡድን ለመቀላቀል በሚያስችል የሙከራ ጨዋታ ላይም ተሳትፏል። ህልሙን እውን ለማድረግ ከፍተኛ ጥረትም አድርጓል። ሆኖም የቤዝቦል ህልሙ እውን ሳይሆን ቀረ። ይህ ሲከሽፍ ትኩረቱን ወደ ሌላ የቤተሰብ ባህል፣ ወደ መዝናኛው ኢንዱስትሪ አዞረ። የአጎቱ ልጅ ሚጌል ፈረር ሎስ አንጀለስ ውስጥ በተወሰነ ደረጃ ስኬት ያገኘ ስለነበረ ጆርጅን ወደዛ እንዲሄድ አበረታተው። ጆርጅ ክሉኒ በሰሜን ኬንታኪ ዩኒቨርሲቲና በሲንሲናቲ ዩኒቨርሲቲ ትምህርቱን ተከታትሏል። ነገር ግን ዲግሪውን ሳይጨርስ ተወ። በዚህ ጊዜ ውስጥ የህይወትን ትግልና የገንዘብ እጥረትን በደንብ ተገንዝቧል። የተለያዩ እንግዳ ስራዎች እየሰራ ገንዘብ ማግኘት ጀመረ። ከእነዚህም ውስጥ የትንባሆ ቅጠል መንትፎ፣ ኢንሹራንስ መሸጥ እና የሴቶች ጫማ መሸጥ ይገኙበታል። እነዚህ ስራዎች ጆርጅን ከተለያዩ የህብረተሰብ ክፍሎች የመጡ ሰዎችን እንዲያገኝ፣ የተለያዩ የህይወት ልምዶች እንዲያይና የትወናውን ስራ ውስጥ ሊያመጣቸው የሚችላቸውን እውቀቶች እንዲያከማች አስችለውታል። ይህ ሁሉ የገጠመው የህይወት ውጣ ወረድ የህዝብ ሰው የመሆንን ህልም እንዲያጠናክር አድርጎታል። የፊልም ስራ እና የሆሊውድ ህይወት ከኢ አርዝ እና እስከ ብዙ ተሰጦ ኮከብነት። ጆርጅ ክሉኒ ከኬንታኪ የስፖርት ህልሙን ተከትሎ ወደ አሃዮ ከመጣ በኋላ የፊልም ኢንዱስትሪ ጥሪ ወደ ሎስ አንጀለስ መራው። ይህ ግን ቀላል ጉዞ አልነበረም። የሆሊውድ በሮችን ለመክፈት ረጅም አመታት ትግልን ጠየቀ። ወደ ሎስ አንጀለስ ሲመጣ ለተወና ትምህርቶችና ኦዲሽኖች ለመክፈት ብዙ እንግዳ ስራዎችን ይሰራ ነበር። የሱ የመጀመሪያቸው የትወና ሚናዎች በቢ ሙቪስ ና በቴሌቪዥን ተከታታይ ፊልሞች ላይ በአጫጭር ትዕይንቶች የተገደቡ ነበሩ። ዘ ፋክት ኦፍ ላይፍ ሮዚና፣ ና ሲስተርስ ባሉ ሲትኮሞች ላይ ቢታይም እውነተኛ የቴሌቪዥን ኮከብነት ኮኮብነት ከሱ ርቆ ነበር። ጆርጅ በዚህ ወቅት ብዙ ውድቀቶችን አስተናግዷል። በብዙ ኦዲሽኖች ላይም ተጥሏል። ነገር ግን የመጽናት መንፈሱና የትወና ፍላጎቱን አላቆመውም። የኢአር ዘመን ከ1994 እስከ 1999፣ የህክምና ድራማ ኮከብ። የጆርጅ ክሉኒ የትወና ስራ ማዞሪያ ነጥብ የመጣው በ1994 ዓመተ ምህረት ነበር። በዚያ ዓመት አሜሪካውያን የቴሌቪዥን ተመልካቾችን ቀልብ ሳቦ የህክምና ድራማ ተከታታይ ፊልም ኢአር ላይ የዶክተር ዳግ ሮስን ሚና አገኘ። ይህ ሚና ጆርጅን ከማይታወቅ ተዋናይነት ወደ ዓለም አቀፍ ኮከብነት ከፍ አደረገው። እንደ ህፃናት ሐኪም ሆኖ ያሳየው የተዋጣለትና ማራኪ ትወና እንዲሁም በግል ህይወት ውስጥ ውስብስብና አንዳንድ ጊዜ አወዛጋቢ ታሪኮች ያለው ገጸ ባህሪ በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎችን አፍርቶለታል። ዶክተር ሮስ የሴቶችን ቀልብ የሳበው ባድቦይ ሐኪም ነበር፣ ከህጎች ጋር የሚጋጭ ነገር ግን ለታካሚዎቹ እጅግ በጣም ያስባል። ኢአር በቅጽበት የቴሌቪዥን ተወዳጅ ሆነ እና ጆርጅ ክሉኒ የቤተሰብም ስም ሆነ። በየሳምንቱ በሚሊዮን የሚቆጠሩ ሰዎች የኤአር ክፍልን ለማየት በጉጉት ሲጠባበቁ ነበር። የዶክተር ዳግ ሮስ ሚና ጆርጅን የሴክስ ሲምቦል እና የቴሌቪዥን ኮከብ አደረገው። ለዚህ ሚና በአራት የኤሚ ሽልማቶች ታጭቶ የነበረ ሲሆን የዓለምን ትኩረት ስቧል። በኤአር ውስጥ ባሳለፋቸው አምስት ዓመታት ውስጥ ጆርጅ በቴሌቪዥን ዓለም ውስጥ ከፍተኛ ኮከብ ሆነ። ይህ ስኬት ወደ ፊልም ኢንዱስትሪ እንዲዘልል አስችሎታል። ወደ ትልቁ ስክሪን መሸጋገርና የፊልም ስራ መጀመር ከኤአር ዝና በኋላ ጆርጅ ክሉኒ የቴሌቪዥን ኮከብነቱን ወደ ፊልም ኮከብነት ለመለወጥ ጥረት አደረገ። ይህ ሽግግር ሁልጊዜም ለቴሌቪዥን ተዋናዮች ፈታኝ ቢሆንም፣ ጆርጅ ከቴሌቪዥኑ ስራው ጋር እየተፋለመ የፊልም ሚናዎችን መውሰድ ጀመረ። ፍሮም ደስክ ቲል ዳውን በ1996 በኳራንቲን ታራንቲኖ የተጻፈ እና በሮበርት ሮድሪጌዝ የተመራ በዚህ ድርጊትና አስፈሪ ፊልም ላይ ከኳራንቲን ታራንቲኖ ጋር በመሆን እንደ ገጸ ባህሪው ሴት ጎጎ ተጫውቷል። ይህ ፊልም ጆርጅን ከተራ ቴሌቪዥን ተዋናይነት ወደ ትልቁ ስክሪን ከፍ አደረገው። የፊልሙ ጨለማና አክሽን የበዛበት ተፈጥሮ የጆርጅን የተለየ ጎን አሳይቷል። ዋን ፋይን ዳይ በ1996 ከሚሸል ፕፋይፈር ጋር አብሮ የተወነው ይህ የፍቅር ኮሜዲ ፊልም የጆርጅን ማራኪና ቀልደኛ ጎን አሳይቷል። በወቅቱ የሆሊውድ የፍቅር ኮሜዲ ጀግና ለመሆን የሚያስፈልገውን ሁሉ እንዳለው ግልጽ አድርጓል። ዘፒስሜከር በ1997 ከኒኮላ ኪድማንጋ የተወነበት ይህ የአክሽን ፊልም የጆርጅን እንደ አክሽን ጀግና የማገልገል አቅም አሳይቷል። ባትማን ኤንድ ሮቢን በ1997 በዚህ ፊልም ላይ የባትማንን ሚና ቢጫወትም ፊልሙ በንግድም ሆነ በወሳኝነት ያልተሳካ ነበር። ጆርጅ ራሱ በኋላ ላይ በዚህ ፊልም ላይ በመወሰኑ ተጸጽቶ እንደነበር ገልጿል። እንዲያውም ለፊልሙ ውድቀት ይቅርታ እንደጠየቀ ይታወቃል። ጆርጅ ከዚያን ጊዜ ጀምሮ በፊልም ምርጫዎቹ ላይ ይበልጥ መራጭ ሆኗል። የኮከብነት መጽናትና የኦሽን ተከታታይ ስኬት ሁለት ሺዎቹ ጆርጅ ክሉኒ በእውነተኛ የፊልም ኮከብነት ደረጃ ላይ የደረሰው በሁለት ሺዎቹ መጀመሪያ ላይ ነበር። ከዳይሬክተር ስቲቨን ሶደርበርግ ጋር በመተባበር የሰራቸው ፊልሞች ከፍተኛ ስኬትን አስመዝግበዋል። አውት ኦፍ ሳይት በ1998 ከጄኔፈር ሎፔዝ ጋር የተወነበት ይህ ፊልም በወሳኝነት የተደነቀ ሲሆን፣ ጆርጅን እንደ ጎልማሳና ውስብስብ ገጸ ባህሪያትን መተወን እንደሚችል አሳየ። ከሶደርበርግ ጋር የነበረው ትብብር ፍሬ ማፍራት ጀመረ። ሪኪጅስ በ1999 የዚህ የጦርነት ኮሜዲ ፊልም ላይ ያሳየው ትወናም ጥሩ አድናቆትን አግኝቶለታል። ኦ ብራዘር ዌር አርት ቱ በ2000 በኮኤን ወንድማማቾች የተመራው ይህ የሙዚቃ ኮሜዲ ፊልም ጆርጅን ለጎልደን ግሎብ ሽልማት ምርጥ ተዋናይ ሙዚካል ወይም ኮሜዲ አስገኝቶለታል። የጆርጅ ቀልደኛና በራስ የሚተማመን ገጸ ባህሪ በዚህ ፊልም ላይ በሚገባ ታይቷል። ኦሽን ኢልቪን በ2001 ይህ ፊልም የጆርጅ ክሉኒን የሆሊውድ ኮከብነት ያረጋገጠ ነበር። ከብራድ ፒት ና ከማዳሙን ባሉ ኮከብ ጋር በመሆን ዳውሽን ሚና ሲጫወት የፊልሙ ተወዳጅነት ከምንም በላይ ነበር። ፊልሙ ከፍተኛ የንግድ ስኬት ያስመዘገበ ሲሆን ሁለት ተከታታይ ፊልሞችንም አስገኝቷል። ኦሽንስ 12 በ2004 እና ኦሽንስ 13 በ2007። የዳኒ ውሽ የማራኪነት የብልህነትና የቅጥ ውህደት የጆርጅ ስብዕና በደንብ የሚያንጸባርቅ ነበር። እውነተኛ የፈጠራ አቅም የታየው ግን ከካሜራ ጀርባ ሲሰራ ነበር። የራሱን የፊልም ስራ ለመምራትና የራሱን የጥበብ ፍላጎት ለማርካት ወደ ዳይሬክተርነትና ፕሮዲውሰርነት ዘወር አለ። ኮንፌሽንስ ኦፍ ኤ ዴንጀረስ ማይንድ በ2002። ይህ ፊልም የጆርጅ ክሉኒ የመጀመሪያ ዳይሬክተር ስራ ነበር። በወሳኝነት የተደነቀ ሲሆን ጆርጅን ከትወና በተጨማሪ የፈጠራ አቅም እንዳለው አሳይቷል። ፊልሙ ውስብስብና ያልተለመደ ታሪክ ነበረው። ጋድናይት ኤንድ ጉድ ላክ በ2005። ይህ ፊልም የጆርጅ ክሉኒን እንደ ዳይሬክተር የነበረውን ስም ከፍ ከፍ አደረገው። ፊልሙ በወሳኝነት ከፍተኛ አድናቆትን ያገኘ ሲሆን ጆርጅን ለሁለት የኦስካር እጩነት አስገኝቶለታል፤ ምርጥ ዳይሬክተር እና ምርጥ ኦሪጂናል ስክሪፕት ፕሌይ። ፊልሙ የጆርጅን ለፖለቲካዊና ማህበራዊ ጉዳዮች ያለውን ፍላጎት የሚያሳይ ነበር። ሳይሬና በ2005 በዚህ የፖለቲካ ድራማ ፊልም ላይ ያሳየው ሚና ለመጀመሪያ ጊዜ የኦስካር ሽልማት ምርጥ ደጋፊ ተዋናይ አሸንፏል። ሚናውን ለመጫወት ክብደት በመጨመር እና ገጸ ባህሪውን ለመረዳት ጥልቅ ምርምር አድርጎ ነበር። ሚካኤል ክላይቶን በ2007 በዚህ ፊልም ላይ ለተጫወተው ገጸ ባህሪ ሌላ የኦስካር እጩነት ምርጥ ተዋናይነት አስገኝቶለታል። አፒን ዘ ኤር በ2009 በዚህ ፊልም ላይም ሌላ የኦስካር እጩነት በወሳኝነት የተደነቀ ነበር። በሁለት ሺዎቹ አጋማሽ ላይ ጆርጅ ክሉኒ በሆሊውድ ውስጥ ካሉ በጣም ተፈላጊ ተዋናዮች፣ ዳይሬክተሮችና ፕሮዲውሰሮች አንዱ ሆነ። መልካም ቁመናው፣ ማራኪነቱ እና የትወና ብቃቱ ብቻ ሳይሆን የፈጠራ እይታውና ከጀርባ የመስራት ችሎታው በኢንዱስትሪ ውስጥ የተከበረ ቦታ ሰጥቶታል። እሱ ከንግድ ስኬት በተጨማሪ በኪነ ጥበባዊ ብቃት የከበረና ለፖለቲካዊና ማህበራዊ ጉዳዮች ትኩረት የሚሰጥ ኮከብ ለመሆን ችሏል። የፍቅርና የትዳር ህይወት ከሆሊውድ ባችለር ወደ የቤተሰብ ሰው። የጆርጅ ክሉኒ የፊልም ስራ እየገነነና የሆሊውድ ተጽዕኖ ፈጣሪ ኮከብ ሲሆን የግል ህይወቱም ከመገናኛ ብዙሀን ትኩረት አላራቅም። የእሱ የፍቅር ግንኙነቶችና ለረጅም ጊዜ ጋብቻ ያለመፈለጉ በመገናኛ ብዙሀን ዘንድ ሰፊ መነጋገሪያ ርዕስ ነበር። ጆርጅ ክሉኒ በሆሊውድ ውስጥ ከሚታወቁት ባችለር ወይም ያላገባ ኮከቦች አንዱ ሆኖ ለአመታት የዘለቀ ስም ነበረው። ይህ ሁሉ ግን አንድ ልዩ ሴት ወደ ህይወቱ እስክትገባ ድረስ ነበር። የመጀመሪያ ትዳርና የባችለር ስም ጆርጅ ክሉኒ ለመጀመሪያ ጊዜ ያገባው በ1989 ዓ ም ከታሊያ ባልሳም ከተባለች ተዋናይት ጋር ነበር። ትዳራቸው አራት ዓመታት ገደማ የዘለቀ ሲሆን በ1993 በፍቻ በቃ ይህ የመጀመሪያ ትዳር አለመሳካቱ በጆርጅ ህይወት ላይ ትልቅ ተጽዕኖ አሳድሯል። ከፍች በኋላ ዳግመኛ ላለማግባት ወስኖ እንደነበረ በተለያዩ ቃለ ምልሶች ላይ ገልጿል። ለብዙ ዓመታት በሆሊውድ ባችለር ስሙ ይታወቅ ነበር። ከበርካታ ታዋቂ ሴቶች ጋር ግንኙነት ቢኖረውም ወደ ትዳር ለመግባት ፈቃደኛ አልሆነም። ከካታሊያ ባርሳን ፍች በኋላ ጆርጅ ክሉኒ ከበርካታ ታዋቂ ተዋናይቶችና ሞዴሎች ጋር ግንኙነት ነበረው። ከእነዚህም መካከል ሴሊን ባሊትራን፣ ሊሳ ስኖውደን፣ ክሪስታ አለን እና ስቴሲ ኪብለር ይገኙበታል። እነዚህ ግንኙነቶች በመገናኛ ብዙሃን ዘንድ ከፍተኛ ሽፋን ያገኙ ነበር፣ ነገር ግን የትኛውም ቢሆን ወደ ትዳር አላመራም። ጆርጅ በወቅቱ በነበረው ስራውና ነጻነቱ መደሰት የሚፈልግ ይመስል ነበር። ሁልጊዜም እንደገና አላገባም ብሎ ይናገር የነበረ ሲሆን የጓደኞቹንም ትዳር የደስታ ገዳይ እንደሆነ ይገልጽ እንደነበረ ተዘግቧል። ይህ ሁሉ ግን በአንድ ልዩ ሴት ምክንያት ተለወጠ። በ2013 ዓ ም ጆርጅ ክሉኒ ከታዋቂዋ ዓለም አቀፍ የሰብአዊ መብት ጠበቃ አማል አላሙዲን ጋር መገናኘት ጀመረ። አማል በሙያዋ ከፍተኛ ብቃት ያላት ብልህና በሚያስደንቅ ሁኔታ ቆንጆ ሴት ነበረች። የዓለም መሪዎችና ታዋቂ ግለሰቦችን በህግ ትረዳ የነበረች ሲሆን በሰብአዊ መብት፣ በስደተኞች ጉዳይና በጦርነት ወንጀሎች ላይ ትሰራ ነበር። ጆርጅ በህይወቴ ውስጥ ካገኟቸው ሰዎች ሁሉ ብልህነች በማለት ገልጿታል። ግንኙነታቸው ከፍተኛ የመገናኛ ብዙሃን ትኩረት የሳበ ነበር። ጆርጅ አላገባም የሚለውን ቃሉን ለመቀየር በመዘጋጀቱ ብዙዎቹን አስገርሟል። በኤፕሪል 2014 ዓ ም ጥንዶቹ መተጫጨታቸውን አስታወቁ። ጆርጅ አማልን በእራት ግብዣ ወቅት ሲጠይቃት ወዲያውኑ መልስ ለመስጠት የዘገየችው በድንገተኛ ሁኔታ በመገረሟ ነበር። በሴፕተምበር 27 ቀን 2014 ዓ ም ጆርጅ ክሉኒ እና አማል አላሙዲን በቬነስ ጣሊያን ውስጥ በሚገኘው አማል ካናል ግራንድ በተባለው የቅንጦት ሆቴል ውስጥ በሚያስደንቅ የሰርግ ስነ ስርዓት ተጋቡ። ሰርጉ በዓለም አቀፍ መገናኛ ብዙኃን ዘንድ ከፍተኛ ሽፋን ያገኘ ሲሆን የሆሊድ ኮከቦችና የፖለቲካ ሰዎች ተገኝተውበታል። ይህ ትዳር የጆርጅን የፍቅር ህይወት አዲስ ምዕራፍ ከፍቷል። አማል ወደ ህይወቱ ከገባች በኋላ ጆርጅ ይበልጥ የተረጋጋና ደስተኛ እንደሆነ ይታወቃል። በህይወቴ ሙሉ ስፈልጋት የነበረችው ሴት እሷ ነች በማለት ፍቅሩን ገልጿል። ቤተሰብ መመስረት መንትያ ልጆቹ የጆርጅ እና አማል ትዳር ፍሬ ማፍራት ጀመረ። በፌብሩዋሪ 2017 ዓ ም ጥንዶቹ መንትያ ልጆች እንደሚጠብቁ አስታወቁ። በሰኔ 6 ቀን 2017 ዓ ም መንትያ ልጆችን ወንድ ልጅ አሌክሳንደር እና ሴት ልጅ ኤላን ለንደን ውስጥ ተቀበሉ። ይህ ደስታ ለጆርጅ የቤተሰብ ሰውነት ህይወትን ሙሉ በሙሉ እንዲቀበል አድርጎታል። በ56 ዓመቱ አባት መሆኑ ለብዙዎች አስገራሚ ቢሆንም አባባ መሆን የህይወቱን ትርጉም እንደለወጠው በተደጋጋሚ ገልጿል። ከልጆቹ ጋር ጊዜ ማሳለፉ ለሱ ትልቅ ደስታ ሆኗል። እና የመገናኛ ኢንዱስትሪው የሥራ ጫና ቢበዛበትም ለቤተሰቡ ቅድሚያ ይሰጣል። አሁን ላይ ያለው ሕይወት። ጆርጅ ክሉኒ በአሁኑ ጊዜ በአንጻራዊ ሁኔታ ሚዛናዊና የተሟላ ህይወት ይኖራል። በአማልና በልጆቹ ዙሪያ ያጠነጠነ ህይወት አለው። በፊልም ስራው ላይ ከመቀጠል በተጨማሪ በትዳር ህይወቱና በልጆቹ አስተዳደግ ይደሰታል። ከዚህም ባሻገር ከአማል ጋር በመሆን በጋራ የሰብዓዊ መብትና የፖለቲካ ጉዳይ ላይ ያላቸውን ተሳትፎ አጠናክረውታል። በ2016 ዓ.ም ምህረት ዘክሉኒ ፋውንዴሽን ኦፍ ጃስቲስ የተባለ ድርጅት አቋቁመው በዓለም ዙሪያ ለፍትህና ለሰብዓዊ መብት የሚታገሉ ሰዎችን ይደግፋሉ። ጆርጅ ክሉኒ የሆሊውድ ሜጋ ስታር እንደመሆኑ መጠን ከትወናና ከዳይሬክተርነት ስራው በተጨማሪ የግል ህይወቱ ለብዙዎች ተመስጦ ሆኗል። ከዘላለም ባችለርነት ወደ ቤተሰብ ሰውና ኃላፊነት የሚሰማው አባትነት ያደገው ጉዞ በብዙዎች ዘንድ በአድናቆት የሚታይ ነው።